ሰላም ቤተሰቦች እንግዲህ ባለፈው ላይቭ ላይ እንደነገርኳችሁ የፊታችን አርብ አስራ ቤት ያሉ ልጆች እንዴት እንደምናናገር እንወያያለን ብያችኋለው። እንግዲህ በኢትዮጵያ ከምሽቱ ሶስት ሰዓት ነው። አሜሪካ ደግሞ ላላችሁ ቱ ፒ ኤም ሚስተር ታይም ላይ ነው። ሴጅ የሚባል ቴሌግራም ላይ ያለ ፕላትፎርም ነው፣ እውቀት በነፃ የሚለገስበት። ከዚህ በፊትም ተነጋግረናል እና እንዴት ነው ልጆቻችንን ማነጋገር የምንችለው? ልጆቻችን ምንድን ነው የሚሰማቸው? እንደ ወላጅ እኛ እና እነሱ መሀል ያለው ክፍተት ምንድን ነው? እንዴት ብናደረግ ነው ከልጆቻችን ጋር ይበልጥ ቅርርብ የምናበጀው? እንዴት ነው ልጆቻችን ጋር መደማመጥ የምንችለው? አንዳንድ የሚያስቸግሩን ነገሮችስ እንዴት አድርገን ተወያይተን መፍታት እንችላለን? ብዙ ጥያቄዎች የምንመልስበት ስለሆነ እዛ ላይ እንድትገኙ አደራ ላለሁኝ። ሊንኩን አስተያየት መስጫው ላይ ያደረግላችኋለሁ። አርብ ግንቦት አንድ ወይም ደግሞ ሜይ ዘጠኝ ከቀኑ ቱፒም ኢስተን ታይም አሜሪካ ላላችሁ ዋን ሶስት ሰዓት ከምሽቶ ደግሞ ኢትዮጵያ ላላችሁ፣ አደራ ብዙ ታተርፋላችሁ፣ እንዳትቀሩ ጋብዛችኋለሁ።